የሁላችሁ ቤተሰብ እንግዲህ ሾርማዬ እንደዚህ አብስያለሁ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ ደግሞ ቀለል ያለ ፍጦር የሾርማ አሰራር ነው እየላችሁ የመጣሁት። እንደምትወዱት ተስፋ አድርጋለሁ። ከወደዳችሁ ሼር ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያሉ ናችሁ፣ ቤተሰብ ሁኑ። የደውል ምልክቷን ስትጫኑ የምለቀው ቪዲዮ ወደ እናንተ ይደርሳል ማለት ነው። የተለያየ ምግብ እያስኩላችሁ እመጣለሁ። እናንተ ደግሞ አስተያየታችሁን በኮመንት አስቀምጡልኝ። እንግዲህ ይህን ይመስላል የዛሬው ሾርማ አሰራር። ሾርማ በብዙ አይነት አሰራር ይሰራል። እዚህ ጋር ዶሮዬን እየተበልኩ ነኝ። የዶሮዬን ከቅመሞቹ ጋር ከቅመሙ ጋር እንዲ እንዲያድርጌው ቅመሙ ወደ ውስጥ እንዲገባ ማለት ነው አሽቸዋለሁኝ። እንግዲህ የጠበስኩ ሽንኩርት ላይ እያስገባሁት፣ በጣም ቀላል ነው፣ በጣም ቆንጆ ነው ማለት ነው። እንደሱ ወንዶችስ እያደረጋችሁ እራሱ መስራት ትችላላችሁ። ይሄ እንደምትወዱስ ተስፋ አድርጋለሁ። ፍልፍል ሮሚ ሁለት አይነት ፍልፍል ሮሚ ተጠቅሜ ያለሁኝ አህማር እና አክዳር አሁን እንግዲህ በስሉልኛል ማለት ነው። እዚህ ጋር ዙራ ወይንም በቆሎ አስገባለሁ ማለት ነው። ከዚህ ጋር ደግሞ ትንሽ ዝብድ አድርጌ የሾርማውን ሁብዝ እንደዚህ ማለት አሁን ይሄ በደንብ ትስላላለ። ግዴታ እንደዚህ ትንሽ መጸበስ አለበት። ከስራ አድርጌ ጅብም ዘር ላይ ያስፈልገኛል። ካደረግኩ በኋላ ከላይ ደግሞ አድርገዋለው ማለት ነው። መሀል ቤትም ጅብንም ዘረላውን አድርገዋለሁ ቺፕሱን ማለት ነው። ለምን ይሄ አንድ ላይ ሁለቱ ሁለቱ ብዝ አንድ ላይ ያደረግኩት እንዴት ይሆንልኛል? ይጣበቃል ማለት ነው። ከዛ ወዲህ ከታችም ከላይም ሲበስልልኝ እንደዚህ አድርጌ ቆርጠዋለሁ ማለት ነው። ምርት እሱ እንዴትስ ነው ማለት ነው። እንግዲያውም ለፍጡር ብዙ አይነቶች ያስፈልጉናል። የተለያዩ ስጋ የአማረ ሰው እንዴት ሆኖልኛል? እንደ ሾርማ ነው የሆነው ማለት ነው። ይሄ ሾርማ አይደለም፣ ትክክለኛው ሾርማ ሳይሆን እንደ ፈንዱሽ ነው ያደረኩት ማለት ነው። ከላይም ከታችም ብዙ በመሃል ቤት የሶስቱን አድርጊያለሁ። ሁላችሁ እንደዚህ አምሮልኝ በስሎልኛል። ቤተሰብ እንግዲህ ሁላችሁ እንደምትወዱት ተስፋ አድርጋለሁ። ላይክ የረጋችሁ አበረታቶች ቤተሰብ፣ ያልሆናችሁ ቤተሰብ ሆኖ፣ እዚህ ጋ ደግሞ በርገር ሰርቻለሁ። እንግዲህ ውድ ቤተሰቦች፣ እዚህ ጋር ደግሞ ተጨማሪ ቶስት ሰን እያየላችሁ መጥቻለሁኝ። ድር ተስፋ አደርጋለሁ። ሁላችሁም እንግዲህ አበረታቱ፣ ሼር ላይክ እያረጋችሁ የዛሬው ፍጡር አሰራሪ ሶንዶችና ቶስት ነው። እዚህ ጋ የምጠቀማቸው ክሬማዎች እነዚህ ናቸው ማለት ነው። በጣም ምርጥ ነው። ጅብን ጥቀማለሁ። ጅብን ሳይር በጣም ይጣፍጣል ማለት ነው። ከዚህ ከእንትኑ ጋር ከግሽጣው ጋር እና ከክሬማው ጋር አንድ ላይ፣ ግሽጣ እና ክሬማ ተጠቅም ያለው እዚህ ጋር አንድ ላይ መተዋለሁ ማለት ነው። ይህ ሶስት ከላይ የማደርገው ነው። እዚህ ጋ ትንሽ እንትን ጨምርበታለሁ ማለት ነው። ማይኒዝ ያጣፍጠዋል ማለት ነው። እና እዚህ ጋር እንደ ቱስት ጥቅም ያለው ቱስታችንን ከክፍ ይጨርሻለሁ። ዛሬ ቱስት የምሰራው ቱስት በብዙ አይነት ይሰራል። ያው እንደዚህ እንትን ብዬ ሸምልግሌ ከዚያም በኋላ ቅድም ያሳየዋችውን ክሬማ ከላይ አድርገውና በአምስት ደቂቃ አልፍሮ ማስገባዋለው ማለት ነው። ይህን ይመስላል ከላይ እጅ ብምዘረላ አደርግበታለሁ ማለት ነው። እንግዲህ ውድ ቤተሰቦች እዚህ ጋር ደግሞ ተጨማሪ ቶስት ሰን እያየላቸው መጥቻለሁኝ ደብት ወዱት ተስፋ አደርጋለሁ። ሁላችሁም እንግዲህ አበረታቱ ሼር ላይክ እያረጋችሁ የዛሬው ፍጡር አሰራሪ ሶንዶች እና ቶስት ነው። እዚህ ጋ የምጠቀማቸው ክሬማዎች እነዚህ ናቸው ማለት ነው። በጣም ምርጥ ነው። ጅብን ትጠቀማለው። ጅብን ሳይር በጣም ይጣፍጣል ማለት ነው። ከዚህ ከእንትኑ ጋር ከግሽጣው ጋር እና ከክሬማው ጋር አንድ ላይ፣ ግሽጣ እና ክሬማ ተጠቅም ያለው እዚህ ጋር አንድ ላይ መተዋለው ማለት ነው። ይህ ሶስት ከላይ የማደርገው ነው። እዚህ ጋ ትንሽ እንትን ጨምርበታለሁ ማለት ነው። ማይኒዝ ያጣፍጠዋል ማለት ነው። እና እዚህ ጋር እንደ ቶስት ጥቅም ያለው ቶስታችንን ከቶስት ይጨርሻለሁ። ዛሬ ቶስት የምሰራው ቶስት በብዙ አይነት ይሰራል። ያው እንደዚህ እንትን ብዬ ሸምልግሌ ከዚያም በኋላ ቅድም ያሳየዋችሁን ክሬማ ከላይ አድርገውና በአምስቴ ደቂቃ ፍሮ አስገባዋለሁ ማለት ነው። ይህን ይመስላል። ከላይ ጅብ በምዘረላ አደርግበታለሁ ማለት ነው።